ቤተሰብ ፈለጋ ዳጣ ቀጣይ ክፍል ዳጣ፣ ዛሬውን ፈተናዋ ቀጥሏል። እህቷ በጣም ጠምዳታለች። ኤቢ ክፉ ሆናባታለች። ውሃ እንኳን በጣም ነው የምትወዳት በጣም ነው የምታከብራት። እችኛ ግን ሁሌ ተከታትላ ችግር ነው የምትፈጥርባት። ምክንያቷ ናታን ነው። ናታን ደግሞ እሷን አይፈልጋትም ሊያወራትም አይፈልግም። ነገር ግን ዳጣ ያላሰበችው ዳጣ በህልማ ማይታይ ማታቆ እቤት አስባለች ናታን እሷን ስለምወዳት እኔን አይፈልገኝም ትላለች። ናታን አይፈልጋትም። ዳጣ ምስጊን ዳጣ መኖርን እንጂ እንደዚህ አይነት ነገሮችን እስከዛሬ ድረስ አታውቅም። አሁን ግን ይመስለኛል እንድትለማመድ እያደረገቻት ነው። ባለፈው ክፍል ላይ እንዳየነው ወይንም የዳጣን ስልክ ከውሃ ተቀብላ ለናታን ዳጣ መስለ እየጻፈችለት ነበር። ተወደኛለህ ወይ እያለች፣ ናጣን በውስጡ እየወደደት ወይም ደግሞ ደስ እያለችው ስለሆነ እየጻፈላት ነበር። እሷም ቀጥላ ትጽፋለች፣ እሱም ይመልስላታል? ነገር ግን ናታን መጠርጠር ነበረበት። ዳጣ መቼም ቢሆን እንደዚህ አታደርግም። በአካልም አጠገቡ ሆና ምን ወደድከኝ እንዴ ብላ ጠይቀዋለች። ለምን እንደዚህ ታየኛለች ታየኛለህ ብለዋለች። ስለዚህ ዳጣ እንደዚህ እንደማትጽፍ ያውቃል። መጠርጠር ነበረበት። ቀጥ ለጥ ብሎ እየጻፈ ነበር። ጉዱ ፈልቶ ነበር። ምክንያቱም ምነደረጀ እንደ ቤተሰብ እንደ ልጃቸው ነው የሚያዩት። አስባችሁት ያንን ጥቅስ፣ ያንን ጽሑፍ እናታቸው ብታይ ኖሮ ግን ትደብቃለች ብዬ አስባለሁ። ብዙ ጊዜ ቶሎ ብላ አባትየው ጋር አታደርስም። ነገር ግን ናታን ላይ ደግሞ ችግር ይፈጥርበታል ብዬ ነው የማስበው። ዳጣ ግን ጎበዝ ናት፣ በጣም ጎበዝ። ስልኩ ደግነቱ ዘግቶ ነበር። ስልኩን ለማስከፈት ውሃ ጋር ስትሄድ፣ ውሃ የናታን ክፍል ነበረች። ከዛ ውሃ ቀስ እያለች ስትከፍት፣ ዳጣ ደረሰችባት ስልኳን ለመቀበል። ስልኳን ተቀብላ በጸባይ ስትለምን በጉልበት ተቀብላ ሜሴጁን ገብታ ዲሊት አድርጋ ስልኳን ይዛ ወደ ሳሎን ተመለሰች። ኤቢ ተከትላት መጣለች። አሁን አሳዩ ለማዬ ምስ ስትጽፍለት እንደነበረ ምስት እንደነበረ ብላ አፋጠጠቻት። ናታን ቁጭ ብሎ ነበር። እሱም ደንግጧል በጣም ምክንያቱም እሱ ነው ስትጻጻፍ የነበረ። አይ ባታዩ ባታሳዩም ችግር የለም እያለ ዳጣ ግን ችግር አለ ታዲያ፣ ምንም የተጻጻፍኩት ነገር የለም፣ ማየት ይቻላል ብላ ስልኳን ከፈተች። ስልኳን ስትከፍት ዳጣ ጎበዛ ዲሊት አድርጋ ስለሆነ ምንም የለም። ምስዩ ባዶ ነው። ታዳ ጥፋተኛ ማን ነው? ከራሷ ጥፋተኛ ተባለች። ዳጣና ናታን አመለጡ ማለት ነው። ናታን ግን አፈረ። ምን ብዬ ነው አሁን ጠዋት ተነስቼ ፊቷን የማየው? በጠዋት ተነስቶ ጠፋ። ሰላምዬ ግን ዳጣን ስለምትወዳት ምን ሆነች ነው ብላ ጠየቀቻት። እሷም ለሰላም ትነግራታለች። ለሰላም እንዲህ እንዲህ ነው ብላ ስትነግራት ስለሚወድሽ እሱ ይወድሻል አንቺ ስፌቶች ላይ አነባለሁ፣ ምናምን እያለች እሷንም አረጋገቻት። በጣም ይገርማል። ሰላምዬ ግን ከዛ ቤት አልወጣም ያለችበት የሚያልችበት ምክንያት እንደኔ የተጠራጠራቸው ነገር አለ። እኔ ሰላም ከሰውዬ ጋር ሆነ ከደረጃ ከደረጀ ጋር ሆነ ንክኪ ነገር ያላቸው ወይንም ዳጣ እናት ናት ብዬ ነው ማስበው። ሰላምዬ ብትሆን የዳጣ ናት እንዴት አባቱ ደስ ይላል መሰላችሁ። እንድትሆን ጠብቃለሁ። ግን አናፈቃችሁ። የዳጣ እናት መቼ ነው የምትገኘው? መቼ እሱ ጫፍ ነው የምታገኘው? እናትሽ በህይወት አለች ብሎ ምን ተብሎ ምነገራት? መቼ ነው እሱ ሱ ግን አባቷ እንዳትጠየቂ ተረጋጊ ብሏታል። ዳጣ አሁን ዲኤንኤ ተመርምራ ትክክለኛ አባቷ መሆኗን እንኳን እርግጠኛ አልሆነችም። ስለዚህ የዳጣ ነገር ገና አሁንም ያስፈራል። ከሱ ጋር እንኳን ተመርምራ አባትዮ መሆኑን ብረጋገጥላት በጣም ጥሩ ነበር። ለማንኛውም መቼ ይሁን በጉጉት እየጠበቀን ሰላምዬ እናቷ ብትሆን ምርጫዬ ነው። እናንተስ? ደረጀም አባቷ ቢሆን ምክንያቱም ተላምዳለች ቤተሰብ አግኝቻለሁ ብላለች። ቀጣይ ደግሞ አብረን እንመለከታለን እንደ ቤተሰቦች።